በአንድ ሀገር ሂደት ውስጥ የሚካሄድ ራስን በራስ የማስተዳደር ጣምራ ሂደትና ውጤት ነው ፌዴራሊዝም። የፌዴራል ስርዓት እልውና መሰረቱም በፌዴሬሽኑ በሚኖሩ ህዝቦች ዘንድ ራስን በራስ የማስተዳደር እና ሀገርን በጋራ የማስተዳደር ሁኔታ በሚኖርበት ወቅት ህዝቦች በጋራ የሚኖሩበትን ሁኔታ የሚያስተሳስር አስተሳሰብ ነው። በአገራችን ኢትዮጵያም ንቃተ ህገ መንግስቱ ያደገና የፌዴራል አስተሳሰቡ የዳበረ ማህበረሰብ ለመገንባት እንደዚሁም ለሁሉም የብረተሰብ ክፍል የአስተምህሮ ተደራሽ እንዲሆን ላለፉት አመታት ስራዎች ሲሰሩ ቆይቷል። አሁን ላይም የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት ከፌዴሬ ፌዴራሊዝምና የህገ መንግስት አስተምህሮ ማዕከል ጋር በመተባበር የህገ መንግስትና ፌዴራሊዝም አስተምህሮ ና የባለድርሻ አካላት ሚና በሚል የፓናል ውይይት አካሂዷል። በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ተዋና አፈ ጉባኤ አቶ አቡቶ አኒቶም ኢትዮጵያ ብዝሃነት ያለባት ሀገር እንደመሆኗ ፌዴራሊዝም አማራጭ ና የተሻለ ስርዓት በመሆኑም ህገ መንግስታዊ ተደርጎ እየተመራንበት እንገኛለን ብለው፣ ስርዓቱ ብዝሃነትን ለማስተናገድ አማራጭ ቢሆንም እንደ ክፍተት የሚታዩበት ባህርያትም አሉት ይላሉ። ፌዴራሊዝም ብዙሀነትን ከማስተናገድ አኳያ አማራጭ ስርዓት መሆኑ በበርካታ ምሁራን ተደጋግሞ የተነገረ ጉዳይ ነው። ሀገራችን ኢትዮጵያ ብዝሃነት ያለባት ሀገር እንደመሆኗ ፌዴራሊዝም አማራጭ እና የተሻለ ሥርዓት በመሆኑ ህገ መንግስታዊ ተደርጎ እየተመረን እንገኛለን። ሥርዓቱ ብዙሐነትን ለማስተናገድ አማራጭ ቢሆንም እንደ ክፍተት ወይም እንደ ጉለት የሚታዩ ባህሪያትም እንዳሉት ይታወቃል። በመሆኑም ዜጎች ስለ ሀገራቸው ህገ መንግሥትና አገሪቱ ስለምትመረበት ሥርዓት ምንነት እና ባህሪያት ግንዛቤ ሊኖራቸውና ለተግባራዊነቱም በጋራ ሊቆሙ ይገባል። ጠንካራ ሀገረ መንግስት ለመገንባት ለህዝቡ በህገ መንግስቱና በፌዴራል ስርዓቱ ላይ የጠራ ግንዛቤ መፍጠር ይገባል ያሉት ዋና አፈ ጉባኤው ለዚህ ደግሞ መሰል ውይይቶች የላቀ ሚና አላቸውም ብለዋል። ህገ መንግስቱም ሆነ ፌዴራል ስርዓት ላይ የተሟላና ትክክለኛ ግንዛቤ ካልተጨበጠ ጠንካራ አገር ይኖራል ብሎ ማሰብ አይቻልም። ከዚህ አንጻር በፌዴራል ደረጃ ሚሆን በክልላችን በፌዴራሊዝም እና በህገ መንግስት መስረታዊ ጉዳዮች ላይ ጠንካራ አስተምሮ ስርዓት ሊኖር ይገባል። የዛሬ ውይይት በሀገር ደረጃ ካለው ሁኔታ በመነሳት በክልላችን የህገ መንግስትና የፌዴራሊዝም አስተምሮ ያለበትን ደረጃ በመፈተሽ መወሰድ በሚገባቸው እርምጃዎች ላይ ተገቢውን ውይይት በማድረግ በክልላችን ንብረተሰብ ዘንድ የህገ መንግስትና ፌዴራሊዝም ግንዛቤ ከፍ ለማድረግ ለምስራው ስራ ያለው ጠቀሜታ ከፍተኛ ነው። የፌዴራል የህገ መንግስትና የፌዴራሊዝም ማስተምህሮ ማዕከል ዳይሬክተር ዶክተር ኃይሌ የሶስታዬ የማዕከላዊ ኢትዮጵያ ክልልን በህገ መንግስትና በፌዴራሊዝም ሞዴል ለማድረግ ይሰራል ብለዋል። ለዚህም ከክልሉ ጋር በቅንጅት ተግባራት እንደሚከወኑን ያስረዱት ማዕከላዊ ኢትዮጵያን በህገ መንግስትና ፌዴራል ማስተምህሮ ሞዴል እናደርጋታለን ብዬ ያስባሉ። በዚህ ከሄ ሞዴል አገ ነው፣ ይህ ነው፣ ማዕከላዊ ነው። ወደ ሌሎችም ወደ ቀኝ ወደ ስሜን ወደ ምናም ይቀበላሉ። እና እኔ ከቤተሰብ ምክንያቱ ጋር አብረን ለመስራት ዝግጁነን። ደግሞ ካሰብክበት ምንም የሚያግድ ነገር የለማ። እዚህም ያሉት ቀናዎች ናቸዋ ለመተባበር አብረን ለመስራት ስለዚህ አበረ ነስላለን የሚል መጀመሪያ ይህን ነው ብሎ አንተነህ ዘመዴ የማዕከላዊ ኢትዮጵያ ክልል የፍትህ አካላት ማሰልጠኛና የህግ ምርምር ማዕከል የህግ ጥናትና ምርምር ዳይሬክተር ናቸው። ፌዴራል ስርዓቱን ከማስረጽ ረገድ የባለድርሻ አካላት ሚና የላቀ መሆኑን በመገንዘብ የውይይት መድረክ መዘጋጀቱን በቀጣይ የተሻለ ውጤት ለማምጣት ይረዳል። ከተዘጋጀው መድረክም ለቀጣይ ተልዕኮ የተሻለ ግብዓት እየተገኘበት እንደነበርም ተነስቷል። ህገ መንግስታዊ ስርዓትንና የፌዴራል ስርዓቱን ከማስረስ አንጻር ክፍተቶች አሉ፣ የሚለው መደምደሚያ ሀሳብ ቀርቧል። ከዚህ አንጻር ደግሞ የተለያየ ብዙ አስተሳሰቦች ተንጸባርቀዋል። እንዴት መሆን አለበት? በምን አቅጣጫ መካሄድ አለበት? ለዚህ ደግሞ ችግር ምክንያት የሆኑ ነገሮች ምንድናቸው? ናቸው። በቀጣይስ እንዴት መስራት አለብን የሚለው የተነሳበት ሀሳብ ነው። የጋራ መግባባትና ስምምነት ላይ የተደረሰበት ነው። እንደ ተቋማት በአጠቃላይ ግን ምንድነው ስትራቴጂክ በሆነ መልኩ በተጠና መልኩ እና ተቋማዊ በሆነ መልኩ የፌዴራል አስተምህሮት በቀጣይነት መደበኛ በሆነ መልኩ በተቋማት ደረጃ ሊከናወን ይገባል።